ብዙዎች አባታቸው የሰጣቸውን ጸጋ በመቅበር የታወቁ ናቸው። እርሱም ምንም የማይጠቅማቸው ትርፉ ድካም ብቻ የሆነ አልፎ ተርፎም ኃጢአት የሚያሰራቸው አድርገው የራሳቸውን ሰበበኛነት አጽድቀው ከአባታቸው በላይ አዋቂ እብሪተኛ ሆኑ ይታበያሉ። ነገር ግን እኔ ዘወትር እነግራካለሁ፣ ላለብን ስራ ለመጣንበት ግዴታ ለምትወጣው ኃላፊነት አስፈላጊ ነውና አባት ሰጥተዋል። በእርሱም ላይ ትሰለጥንበት ትበለጸግበት ዘንድም ግድ ይልካል። ስለዚህ ይህንን ነገር ካለው፣ በተደጋጋሚ በዚህ ጉዳይ እናወራለን። ነገር ግን አሁንም ብዙዎች ሰበበኞች ናቸው። አንተም ሰበበኛ ነህ። ሰበበኞች ናቸው። ላይክ ቤታችን አይመቸንም። ጠዋት ተነስተን ተንደፋድፈን ከዛ ስንደርስ ቢሮ ቢሮ ውስጥ ምንም ልናረግ አንችልም። እዚህ ቦታ ምንም ልናረግ አንችልም። እኔ ሰበብ አልፈልግም። ሰበበኛ አይደለሁም። ሰበብ ካስፈለገኝ በጣም ብዙ ሰበቦች አሉ ስፖርት ላለመስራት፣ ሎትስ ኦፍ ኤክስኪዩዝስ ብዙ ነገር ግን ለእኔ ለራሴ ያንን ሰበብ አጽድቄ አልቀመጥም፣ የሚያተርፍልኝ ስንፍና ስለሆነ። ስለዚህ ያሳይሃለሁ፣ ቢሮ ስትገባ በቀላሉ መስራት የምትችለው ነገር አንድ ቀላል ነገር ምናልባትም ሁለት ደቂቃ ሶስት ደቂቃ ቢበዛ አምስት ደቂቃ የሚፈጅ እስቲ ና ተከተለኝ።

ይህ እንግዲህ ዛሬ ጠዋት ተነስቼ ስፖርት ከሰራው በኋላ እንደገና ቤት ቢሮ ገብቼ ደግሞ የደገምኩት ነው ማለት ነው። አስብ ለሊት ተነስቻለሁ፣ ስፖርት ሰርቻለሁ። እንደገና ደግሞ አሁን እንደምታየው አርባ ፑሽ አፕ ሰራው። ያ ይህን አንተ እንድታቅልኝ ፈልጌ አይደለም። አውቀዋለሁ ራሴ። አጨብጫቢ አልፈልግም። ነገር ግን አንተ ምንድን ነው ኤክስኪዩዝ ለምን ሰበብ ታበዛለህ? ለምን ስፖርት ላ ለመስራት ምክንያት ትደረድራለህ? ሉክ ዙሪያ ያሉ ሰዎች አያከብሩኝም፣ ዙሪያ ያሉ ሰዎች ለኔ ሪስፔክት የላቸውም። ምን እኔ ያክብሩት? ራስን የማጠብቅ ከሆነ የሚያስከብር ምንነት ማንነትን ካልገነባህ ምንድነው ኤክስኪውዝ? አሁን ቢሮ ገብተህ ስንደቃ ፈጀው? ሁለት ደቂቃ ሶስት ደቂቃ እቺን ያክል ሶስት ደቂቃ ማሳለፍ ያቅትሃል? 40 ፑሻፕ በቀን ብሰራ በቀን 40 ፑሻፕ ብሰራ በሳምንት ስንት እንደምሰራ ታውቃለህ? በወር ስንት እንደሚሆን ታውቃለህ? ይህንን ለማድረግ ሰበብ የምደረድር ከሆነ ገስዋት ሚስትህ ባታከብርህ፣ ልጆች ቢንቁ አይድነቅ። ምክንያቱም የሚከበር ማንነትን አልገነባህምና አላሳያቸውምና ራስን ጠብቅ። ሰውነት ግን ጠብቅ። ይሄ የተሰጠ ጸጋ ጽድቅ የምትሰራበት ነው፣ ግዳጅ የምትወጣበት ነው። አንተ ከማን በላይ አዋቂ ሆነ? ከአባት በላይ ምን እንዴት አባ ሆነ ነው አንተ ከሱ በላይ በላይ አዋቂ ሆነ? ኃጢአት የሚያሰራኝ ነው ከመንፈሳዊ ቤት ጋር አይሄድም ብለም የምትመጻደቀው። አንዳንድ ጊዜም ደግሞ የተመጣጠነ ምግብ አልበላም ምን ምግብ አላገኝም፣ እንደዚህ ሰርቼ ቀን ሙሉ ምን ልበላ ነው? እኔ ልንገርክ አሁን ከነጋ ህላል ቀምስኩም፣ ሞስት ፕራብሊም። ቀኑ ሙሉ ህላል ቀምስም፣ ቢበዛ የማደርገው ነገር ውሃና ቡና ነው። የምጠጣው ቡና እወዳለሁ፣ ቡና ነው የምጠጣው። ዛሬ ምግብ አልበላም፣ ሐሳቤ እንደዛ ነው። ሰራ ብዙ ስራ አለብኝ። እነዛን ስራዎችን እሰራለሁ። እግረ መንገዴንም ደግሞ አንድ ሁለት የሚመጡ እንግዶች አሉኝ፣ እነሱን አናግራለሁ። ምን ሆናለሁ? ሞታለሁ? ራስ ላይ ሰልጥን። ሰባባ ድርድር፣ ያ እየወደቀ የመጣው ማንነት ግን ከዛ ከወደቀበት ተቃጥሎ ከወደቀበት ከነደደበት ከተረሳበት ቀስቅሰህ አውጣው ማንም አያዝንልህን ሰበብ እያወጣ ስትደረድር ሰዎች እነሱም የራሳቸውን ሰበብ እያመጡ ካንተ ጋር ሲያላዝኑ ሲነፋረቁ ያዘኑልህ አይምሰል እየናቁ ነው የሚሄዱት ስለዚህ በራስ ላይ በርታ ይህንን ማድረግ አለብህ በፍኖተ አባወራ ሥልጠናችን አንዱ ግድ የምንላቸው ስልጣኞቻችን ይህንን ነው እኔ ይህንን ከልጅነቴ ጀምሮ ሳደርገው የነበረ ነው። ከድሮ ጀምሮ ሳደርገው የነበረ ነው። ላይክ ይህንን በማድረግ ደግሞ በጣም ከፍተኛ ንቃት ወኔ በደምሰሬ ውስጥ እንዲቀጣጠል ረድቶኛል። ላይክ አሁን ደምሰሮቼን ብታያቸው ተገታትረዋል። ለምን አስር ተኩል አካባቢ ተነስቼ ስሰራ ነበር። እንደገና ደግሞ እዚህ ሰበብ አትፈልግ ብዬ ለአንተ ለማሳየት ሰራውኝ አርባ ፑሽ አፕ ቢሆንም። ስለዚህ ሰበብ አታምጣ። ሰበብ ባመጣ ቁጥር የምታገኘው ነገር የምታተርፈው ነገር ቢኖር ንቀትን ነው። ምናልባት እነዚያ ያከብሩኛል ብለህ የምታስባቸው ሰዎች እየናቁ ይሄዳሉ እንጂ እያከበሩ ካሄዱም። ስለዚህ ብሪንኪቶን ይህንን ንቃት፣ ወኔ፣ ድፍረት፣ ጥንካሬ እንዲይዝ በሱ ላይ ደግሞ እንዲያድግ ተደርጎ የተሰጠ ሰውነትክን ድከምበት፣ ገንባው አትርፈው አብዛው። የሰጠህን አባት ግን አታሳፍረው። ላይክ ደካማ አቅመቢስ ነፍራቃ መሆን መንፈሳዊነት አይደለም። እንደዛ ብለው የሚነግሩ ሰዎች እንዳሉ አውቃለሁ። እንደዚህ አይነት ሰዎችን አርያ አድርገው የሚያስቀምጡልህ ሰዎች እንዳሉ አውቃለሁ። መነፋረቅ መንፈሳዊነት አይደለም። እውነት ለመናገር አቅመቢስ መሆን ምኑ ጋር ነው መንፈሳዊነት የሚያስብለው? እስኪ ንገረኝ። ደካማ መሆን ምኑ ጋ ነው መንፈሳዊነት የሚያስብለው? እልቁንስ በዓለም ለተሰጠህ ዓላማ ለተለየልህ ሚና ያንን ዓላማውን ትወጣ ዘንድ ግዳጅን ትፈጽም ዘንድ the duties and responsibilities በብቃት እና በፍጹም አፈጻጸም ተፈጽማቸው ዘንድ የተሰጠህ ጸጋ ላይ በልጽገ ሰልጥንበት። ከዛ በልጽገው ጠንካራ አድርገህ ገንባው። ከራስህ አልፈህ ለሚስትህ፣ ለልጆችህ፣ ለእናትህ፣ ለአባትህ፣ ለማህበረሰብ፣ ለቤተክርስቲያን፣ ለሀገር ትተርፋለህ። ከጠላት የተሻረኩ ሆዳ አደሮች፣ ነጋዴዎች፣ አስመሳዮች ናቸው ጡንቻላ አንበሳ ነው እያሉ የሚደልሉ አባቶቻችን እንደዚህ አይነት ሕይወት አልኖሩም። እኔ ካገኘው ከራሴ ኪስ ካላገኘው ተበድሬ ገዝቼ ካነበብኳቸው የትኞቹም የታሪክ መሆኑ ቅዱሳት መጽሐፍት ውስጥ አንባቢ ነኝ ብዬ አይደለም የደረስኩበትን እቤቴ ካሉኝ ይህንን አይነት አልጫነት እንደዚህ አይነት አቅመቢስነት እንደዚህ አይነት ደካማነት መንፈሳዊነት ነው ተብሎ ያስተማረ ሰው አልገጠመኝም። እርግጥ ያንን እነዛን ጽሑፎች ሳንብ በዛ ጊዜ የነበሩት ቶ ተራው ማህበረሰብ ይሄ የሚያርሰው የሚቆፍረው የሚሮጠው የሚወጣው የሚወርደው አይደለም። ካህኑ በዛ ወቅት የነበሩት እንኳን ራሳቸውን፣ ጊዜያቸውን ለእግዚአብሔር አገልግሎት የለዩት እነሱ ዛሬ ካለው ወንድ ወኔያቸው አይገናኝም። ዛሬ የለንም እኮ ማለት እንችላለን። እንዲያው ቆሞ ለመሽናት እንዲህ ተኝቶ ለማስረገዝ እንጂ ወንያችን ገደል ገብቷል። እነዛ ሰዎች they have lots of drive ውስጥ ከፍተኛ ንዴት፣ ከፍተኛ ቁጭት፣ ከፍተኛ ንቃት አለ። ደማቸው ውስጥ ወንድም አለ። የሆነ ስትነሳ ድብር ብሎ ነበር ላይክ ግራ ገብቷል። አለሙ የሄደበት ያለው ነገር ሁኔታው፣ አንተ ምን ልትሰራ እንዳለ ምንም እንኳን 5 ሺህ 100 ሺህ ቢሆንም ውስጥ ግን ደስተኛ እንዳልሆነ ላይክ ይቀፈፈ ነው የምትመጣው ቢሮ አባሮ እሱን መንፈስ እሱን ስሜት አባረው አይጠቅምም። እሱን ስሜት አቆለጳጳስ ማውራትም አይጠቅምም። ላይክ ሀገር እንደዚህ ሆና፣ መንግስት እንደዚህ ሆኑ፣ የሃይማኖቱ አባቶች እንደዚህ አይነት አስመሳይ ነጋዴዎች ሆነው፣ ንግዱ እንደዚህ ብዙ ነገር ሰበብ አስባብ ልደረድር ትችላለን። እነዚህን ማውጣት ማውረድ፣ ከነዚህም የተነሳ የሆነ ጭጋግ የመሰለ ፎጊ የሆነ አእምሮ ስሜት ይዞ መመላለስ ምንም ጽድቅ አይሰራም። አባሮው ላይክ አሁን እንዳሳየው ቢሮ ስትገባ እንደዚህ አይነት ስሜት ይዘህ ከሆነ የምትገባው አንድ አፍታ ዱብ በልና አርባ ትንሽ ደቂቃ አሁን ላይክ መለስ እንዳለልኝ ትንሽ ደቂቃ ቆይተ ደግሞ ሀያ ትንሽ ደቂቃ ቆይተ ደግሞ አስራ አምስት አስር ስልሳ እና ሰማንያ ፑሻፕ በአንድ ቀን መስራት ትችላለህ። ከዛ ቅድም የነበረው ነገር ይጠፋል፣ በእርግጠኝነት ይጠፋል። ደም ተቀጣጥሎ ሰውነቱ ውስጥ ክንድ ውስጥ ደም ስርህ ተገታትሮ ደምህ ሞቆ በሚሯሯጥበት ጊዜ ከፍተኛ ንቃት፣ ከፍተኛ ወኔ ይመጣል። ሞክረው ውስ ሞክረውና የገጠመ ነገር ያገኘውን ነገር ሀሳብ አስተያየት መስጫ ቦክስ ውስጥ አስቀምጥልኝ፣ እባክን ወንድምዓለም፣ እባክን አዛኝ አላዛኝ ነፍራቃቱ አባት ለዛ አልፈጠረ። ለዛ የሚሆን ነገር ሳይሆን ከዛ ይልቅ ጀግና፣ ቆፍጣና፣ ቆራጥ፣ ኃይለኛ፣ ደፋር የሚሆን ማንነት ነው። ሰውነት ውስጥ የሰጠህ በሰውነት ውስጥ ያስቀመጠልህ ወንድነት መክሊቱ ያን ነው። ነገርኩ ጠላትና ሆዳደሮች ናቸው። አይጠቅምህም፣ ስጋ ለበሬ ጡንቻ ለአንበሳ እያሉ የሚደልሉ ኃጢአት ያሰራሃል የሚሉ የሚደልሉ እነሱ ናቸው። እንደዚህ ማረ ከቻልክ፣ አሁን እንዳልኩ ይህን ስፖርት ሰራው። ከዚህ በላይም እቤት ሰርቼ ነው የመጣሁት፣ ሳልበላው ላሉ ቡና እየጠጣው ምንም አይረብሸኝም። ወዲህ ምግብ አምጣምጣምኛ ያለ አይነዘንዘኝም ሲ በራስ ላይ መሰልጠኛ ነው። ያለብኝን ግዴታ ጠረጴዛ ላይ ቁጭ ብዬ መስራት ይችላሉ፣ ያለምንም ረብሻ እንግዶችን ማስተናገድ ይችላሉ። ያለምንም ረብሻ ትንሽ ደከም ሊለኝ ይችላል፣ ዋይን ጠጣለሁ፣ ቡና ጠጣለሁ። በቃ አለቀ። ሲያስፈልገኝ የሆነ ሰዓት ላይ ወደ አስር ሰዓት አካባቢ ደና ምግብ እበላለሁ። በቃ አለቀ። ሞክረው። ጀግና እንድትሆንልኝ ይፈልጋለሁ ወንድምዓለም እንዳንተ አይነት ብዙ ጀግና ወንድሞች አሉ፣ መቀስቀስ አለባቸው። ይህን መልእክት አድርሳቸው። ለደላዮች አትደለል፣ አትታለል። ስንፍናን፣ አቅመቢስነትን፣ ሰበበኛነትን፣ አልጫነትን ከራስ አርቅ። ለዛ አልተፈጠርክም። ከዛ በተቃራኒ ለንግስና፣ ለቅድስና፣ ለኃይለኝነት መፈጠርክን አስታውስ። ጽድቅ የምትሰራባቸው ናቸው ደግሞ እነሱ ኃጢአት የምትሰራባቸው አደለም። ፑሻፕ የምትሰራው ደረትክን ገልብጠህ ሴት ለማሳደድ አደለም፣ በየመንገዱ ለመተኛት አደለም። ሴት መተኛት ጀብድ አደለም፣ ሴሰኝነት ጀብድ አደለም። ያውም ዛሬ ጊዜ ለረከሰ ወሲብ እውነቴን ነው የምልህ፣ የትም በየጥጋጥጉ አደለችም። ያገላገባቸው አደለም ያገባችሁ በየቦታው በየመስሪያ ቤቱ በየመኪና ውስጥ የሚዳሩበት ጊዜ ምንም ጀብድ አደለም። እናንተ በሰውነት ላይ ሰልጥን፣ በወንድነት ላይ ሰልጥን ስልህ ለዛ አይደለም፣ ጽድቅ እንድትሰራበት ነው። ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ እንድትቆምበት፣ እንድትዋደቅበት ነው የተጠራው፣ ለዛ ነው። በጭራሽ አባትህ በጭራሽ ስልህ አቅመቢስ ደካማ፣ አላዛኝ ነፍራቃ ለምትሆንበት ማንነት አልፈጠረህም። ለዛ የሚሆን ሰውነትም አልሰጠህም። በዛ መልክ ስትገኝ እወድሃለሁ አላለህም። ይህም መንፈሳዊነት ነው ተብሎ አልተማርንም። አባቶቻችን እንደዛ አልኖሩ። በርታልኝ ወንድምዓለም።